የአንቺ ጌታ እኔ ብቻ ነኝ። እነ ይሁዳ ጉጥቦ ምናምን ምናምን አይደሉ። እነ ምናምን እነ ሊያ ምናምን አይደሉ። አንቺን መሬት እንድትቀመጪ የማረግሽ ነኝ። እነ እቺ ማና ከሌንቾ ምናምን አይደሉ። ለአንቺ እኔ ነኝ ጉድሽን አውጥቼ። በቅሎ ነሽ አንቺ። የወለድሽውን ልጅ መጥቻለች እንዴ? ይሄ ፈጣሪ ነው የወለድሽውን ልጅ ሰጠችልን። እርግዝናሽ ምን እያየ ነው አይደል? ሶሻል ሚዲያ ላይ ካጂ ነሽ፣ ጤነች ብለሽ ተሸመጠቻለች። ግን በጣም በጣም በጣም በጣም በጣም በጣም እኛ ዝም መስላልን የተፈራሽ መሰለሽ ምናምን አረ እንዳንቺ አይነት በጣም የወረደች ሴትን የሚፈራ ኢትዮጵያ ያለ ብዬ አላስብም። ግን እኔ እንዳልኩሽ ይሄ እንደዚህ ወንድምሽን ለማሳቀቅ እናትሽን ሰድቤ ምናምን አላደርገው በቅሎ ወለድሽ ትግጃለሽ ድጋሚ ደግሞ አልወድም ታያለሽ ከወንድ ጋር እየኖርሽ እንዳልሆነ ነው አክት የምታደረጊው ሶሻል ሚዲያ ላይ የምታደረጊው አክት እዩ የመጨረሻ የወረድሽ ሴት ነሽ ቁጭ ማለት እንኳን አንቶች አለ እንዴት እንደምትበላቀች ይሁ ግብና ይውራሽ እንዴት ሆነች እንደምትበላቀሽ ሶሻል ሚዲያ ላይ። እኔ ለሌሎቹ መልስ አልሰጣም፣ የተናገረኝ ነው ያንቺ። ሰዎች እዚህ ጋር የፈለጉትን መጻፍ ይችላሉ። እኔም የመብት ሰው ነኝ። በሞቱ ዘመዶችሽ ግን ወይም ወንድም እህት ካለሽ አልቀልድም፣ አባትሽ አልቀልድም፣ የዘላለም ዕድሜ ይስጣቸው። እንደ ሌሎቹ አባትሽን ሰድቤ አላሸማቀሽም፣ እናትሽን ሰድቤ አላሸማቀሽም፣ የሞተ ዘመዶችሽን ጠርቼ አላሸማቀሽም። እኔም የምሸማቀቅ ሰው አይደለሁም። እግዚአብሔር ነው እግዚአብሔር ሰጠ እግዚአብሔር ነሳ፣ እግዚአብሔር ሰው ይባረክ። ወንድ እግዚአብሔር አልፈቀደውም ይለዋል። እኔም በዛ ግን ለመሸማቀቅ ሰርጀሪ አትቼ ኦፌ ቆመጭ አትቼ ኦፌ ቆመጭ የምናቀሽ ሴትዮ ተመጠሽ መጠሽ እንደ ቀሰም ተመጠሽ መጠሽ እንዳታነጅቢ እንዳታነጅቢ አንድ እንግሊዘኛ ቃል ማታውቂ ወጪ አሜሪካ ነገር በልጅነትሽ መጠሽ ስትር መጠመጪ ወንዶች ጋር ይኸውትሽን አበላሽተሽ ነው ያለሽው ብለሽ ስትር መጠመጪ አንድ ቁም ነገር ቢሆን የሚሳሰልበት እኛ ወልደንበታል ኖረንበታል። በየስቴቱ ሄደን ተከብረንበታል። እናትሽን ሞታለች ብለሽ አልቀሰሽ ሶሻል ሚዲያ ላይ ሞታለች እናቴ ብለሽ ጨካኝ ነሽ። ከዛውን ደግሞ እናቴ በሕይወት አለች ሙስሊም ናት እያልሽ ደግሞ ሌላ ነገር ታወሪያለሽ። ምንም መጨበጫ የሌለሽ ተራሴት ነሽ። የሰርጀሪ ካረች በኋላ ነው መቆም የጀመረሽ። ከሰርጀሪው በፊት ጂጂ ነበርሽ። እንደ ጂጂ ተሰነጣጥቀሽ መተሽ ነው ነው ነው ነው። ቤታየሁ ፖለቲከኛ አልነበረችም። እሱ ሐሳብ ስለሰጠች ሐሳብ ሰጣለው መግባትም ትችላለች። ቤታየሁ ፖለቲከኛ አልነበረችም። ተሳዳቢ ነበረች። ቤታዮ አማራን ወክልጄ ብላ ትሳደብ ነበር፣ የትግራይ ንግድ ትሳደብ ነበር። የኦሮሞ ፖለቲካ ላይ ቁጭ ብላ ያወራችባቸው መንገዶች አልነበሩም ኖሮ ማቁ። ስለዚህ የተናገረችው ንግግር ምንድን ነው? እኔ ኢትዮጵያዊ የሆነው ከሚሰድበኝ የሚያከብረኝ ኤርትራ ይሻለኛል የሚል ንግግሮች። አይቻ ያለው ፖለቲካ እውቀት ይፈልጋል። ዝም ብለን በስሜት የምናወራው ነገር አይደለም። ፖለቲከኛ አልነበረችም፣ ተሳዳቢ ነበረች። ቤታዮ ምንም ፖለቲካ የምታቀው ታሪክ ምንም ትሳደባለች ትወጣለች፣ ትሳደባለች ትወጣለች፣ ትሳደባለች ትወጣለች። ታጎዜ በፖለቲካ ነጥብ ያስቆጠረችበት በፖለቲካ ዲቤት ያደረገችበት በፖለቲካ የተነጋገረችበት ምንም ነገር የለም። ስለዚህ አሁን ኢትዮጵያውያን ምንድን ነው ያለችው? ከሚሰድበኝ ኢትዮጵያዊ የሚያከብረኝ ኤርትራዊ ይሻለኛል የሚል ሀሳብ ይዛ መጣች። ኢትዮጵያውያኖች ይቅር ባይ ስለሆኑ ቅር የተባለችው ቤታዮ ደሳ ኢትዮጵያውያን ይቅር ባይ ለምን ስጋ ገማ ተብሎ ተቆርጦ አይጣል ወገን ስለሆንች ጸባይ ሲቀየር ይቅርታ እንኳን አልጠየቅሽበትም። በኦሮሞም ጉዳይ በትግራይም ጉዳይ ይቅርታ የሚባል አልጠየቅሽም። ሰው ጨዋታ ጀመርች፣ ለሻ ብላን ካልበዛ እንጂ ይቅርታ እንኳን አልጠየቅሽም። የትግራይ እናቶችን ይቅርታ አልጠየቅሽም። የኦሮሞ እናቶችን ይቅርታ አልጠየቅሽም። ተግባባን። ስለዚህ አንዳንዴ በእውቀት ማውራትና በስሜት ማውራት ይለያያል። ኤርትራን መውደድ ማንም ሰው አይከለክልም። ኤርትራን አትውደዱ የሚል ሕግ የለኝም እኔ፣ ኢትዮጵያውያንም አንልም ባህርያችንም አይደለም የኤርትራ ሕዝብን አይደለም ዓለምን መውደድ ይቻላል። እኔ ችግር የለብኝም ከመውደድ ጋር የሚሳደቡ ኤርትራውያን ኢትዮጵያን ሲናገሩ ግን እኔ አያስችለኝም። ነው ምለ ለሊቱም ሙሉ እንድታጓራ አድርጊያታለሁ። ሞኒካንም ብትላት ሚኪን ብትለው ሌላም ያሳትራፊ ብትለው ሙሉ ሲያጓራ እንዲውል አድርጊዋለሁ። ሲያጓሩ እንዲውል አድርጊያቸዋለሁ። ለምን እኔ ፔናቸውን አውቀዋለሁ በደንብ ማሰቡ ነኝ። ፖለቲካ ነው። ተግባባት ስለዚህ ቤታዮ ከቤታዮ የግል እቃቃ አይደለም፣ እኛ ያዝ ነው። ከሻቢያ ጋር እቃቃ አይደለም፣ ያዝ ነው። በኢትዮጵያ ጉዳይ ገብታ የምትፈተፍት እኛ አንፈተፍትም። በፖለቲካቸው እያልኩ ነው። በእነሱ ፖለቲካ፣ በእነሱ የግል ጸብ ላይ እየገባን የምንፈተፍት ሰዎች አይደለንም። ስለዚህ እኛ ጋር ገብተው ግን ሳይድ የያዙ ቁማር የሚጫወቱትን ያቁሙ ነው። ፋኖ መደገፍ ጥግ ደረስ መደገፍ ይችላል። ደግፈው ግን የሚያመጡት ነገር የለም እያልኩች ነው። ስለዚህ በእውቀት ማውራት ካልተቻለ ዝም ማለቱ ይመረጣል። አንድ ሰው በፖለቲካ ቻሌንጅ አድርገሽ አታቂም ቤታየሁ። ስለዚህ በእውቀት የተነሳ በፖለቲካ ነገር ያሰራሽው ስራ የለም። እንደ ፖለቲከኛ ተሳድበሽ ግን ነበር፣ ተሳድበሽ ነበር። ፖለቲካ ሰርተሽ አታቂ። ስለዚህ ትላንትና ዘለሽ ለሞኒካ ተደርበሽ የተናገርሽው ንግግር እንደ አንድ ኢትዮጵያዊ ትዝብት ውስጥ ውስጥ ይከትሻል። ሰው ይታዘብሻል። እኔ የኔን ወንድም እንኳን ያጽና ብላኝ ከዛ በኋላ በማየው ንግግር ተናግሬያት ነበር። ታይ በኢትዮጵያውያኖች ጉዳይ በማናቸው ማተግቢ አይመለከትሽም። ሞኒካን ብያታለሁ። አንቺ ሶሻል ሚዲያ ላይ ስትመጪ ቲክታክ ላይ የምናቀሽ ዳልቻና ኩማ ጋር ነበር ምትይው። ዳልቻና ኩማ ጋር ሆነሽ ነበር የምትነጋገር ከነሱ ጋር ነበር አርቦሽ የነበርሽ ጌታ በሚያቀው ማለት ከነሱ ጋር ሆነሽ ነበረ ምትጫወቺው ፈታ ምትዩ ባሌ ቦይፍሬንድ ዴ ምናምን ምትባባሉት እዛ ነበር የምናየው ነገር ነው። ላት ተብሎ ኬት ጎንደር እንደገባ ባላቅም ያየሁት ነገር ግን ያ፣ ከዛ ተመጣ አማራ አማራ ተጀመረ። ኦሮሞ ይቀጠቀጣል፣ በዚህ በኩል ትግራይ ይቀጠቀጣል፣ ኦሮሞ ይቀጠቀጣል። እኔ አትሳድቡ የሚል ሰው ነኝ። እንደ ህዝብ ህዝብ እናት አትሰደብም፣ ሁሌም አቋሚ ነው። ልጅ አይሰደብም የምል አቋሚ በብሔር ደረጃ አንዴ እንዲያውም ልጆቼን ዘግዝቀው ሲሰድቡ ሬሳ ላይ ሲያደርጉ እና ወሎን ተናግሬያለሁ ወሎዬ ነኝ ስለሚል ማለት ነው እሱ ስሜት አርጎ የተሸወድኩበት ጊዜ አለ። ለዛ ደግሞ ደጋግሜ ይቅርታ ጠይቄያለሁ ወሎን ተናግሬያለሁ አስቀያሚ ንግግር ለወሎ ህዝብ ይገባዋል በጭራሽ አይገባም በጭራሽ ለወሎ ህዝብ ያ ንግግሬ አስቀያሚ ነበር ለዛም ደጋግሜ ነው ይቅርታ የጠየኩት የፍራቻ ነው አይደለም ህሊና ስላለ እንደዛ ቤታዮ የተሳለቅሽባቸው የትግራይ እናቶች ይቅርታ አልጠየቅሽም እንደዛ የሰደብሻቸው የኦሮሞ ማህበረሰብን ይቅርታ አልጠየቅሽም ሰው እንዲሁ ጨዋታችን ወድደው እንዲያም ያንቺን ባህር የቀየሩልሽ ዛሬ ጸበኛ ብትሆንም፣ አንደኛ ኪዱ ናት፣ ሁለተኛ ኢሻዳይ፣ ሶስተኛ ዲቦራ ናቸው። ከዛ ነገር ውስጥ ያወጡሽ እነሱ መመዝገን ያለባቸው ሰዎች ናቸው። አሁንም የምናገረው በፖለቲካ ደረጃ በፖለቲካ ደረጃ እኔ ብቻ አይነኝ አትበይ። በምትናገሪው ነገር እኔ ብቻ አይነኝ አትበይ። ያንቺ ሴቶች እየሄዱ በየቦታ ይሳደባሉ። በየቦታ በየቦታው የሚሳደቡ ናቸው ያንቺ ሴቶች አንቺን የሚደግፉ ምናምን ምናምን በየቦታ እጅ ብቻሽን አይደለሽም። ስለዚህ ያልተናገርሽን ሰው አጠገብሽ ያልደረስኩትን ሰው ምንም ያላልኩትን ሰው እኔን ብሌም ለማድረግ በኤርትራውያን ለመወደድ ከሚሊዮን ኤርትራዊ ከሙሉ ኤርትራዊ አንድ ኢትዮጵያ ይበልጥብኛል። እኔ እንደዛ ነኝ። ከሙሉ ድፍን ኤርትራዊ አንድ ኢትዮጵያ ይበልጥብኛል። ከሰው ዲፍረንስ፣ የእኔ ልዩነቴ ያ ከሙሉ ኤርትራ አንድ ኢትዮጵያ ይበልጥብኛል። አንቺ እናቴ፣ ስለዚህ ልዩነቱ ምንድን ነው? ያ ነው። አሁን የሌለ ሙዱስ ለመጫወት ከሆነ ይደብራል። ስምሽን ሳልጠራ ስላንቺ ሳላወራ ስላንቺ ምንም ነገር ሳልል ዮኒ ማኛ ያለው ነገር ግን ኤርትራውያን እሱ ልስለጠጣለ ሁሉንም ኤርትራዊ የመናገር ድፍን ኤርትራን የመናገር መብታለኝ። ምን አገባሽ? ድፍን ኤርትራን ዘግዝቄ መዘደብ መብታለኝ። ምን አገባሽ? ኤርትራዊ አይደለሽ። ምን አስደነቀሽ? ምን አግብቶች አየሽ? ችግሩ ያንቺ ሌላ ችግር ካለ ነገር ሙሉ ኤርትራን የመናገር መብታለኝ። ኤርትራውያኖች ይጠይቁ ኤርትራውያኖች ለምን ተናገርን ብለው እኔን መጠየቅ ይችላሉ። እንዲህ አንቺ ድፍን የትግራይ እናትን ቅጥቅጥ አርጌ ስትሳደብይስ፣ ድፍን የኦሮሞ እናትን ቅጥቅጥ አርጌ ስትሳደብይስ፣ ማን ተናገረሽ? የራስ ሲሆን የራስ ሲሆን የሌለ ነገር ማለት ቅጥቅጥ አርገሽ። የሚያሳዝን ቪዲዮ አለ ላሳይ፣ የሚዘግንን ቪዲዮ አለ። ኢትዮጵያዊ ስለሆኑ ነው ይቅር ያሉሽ። ኤርትራ እንደዛ ቢሉሽ እድሜ ልክ ይቅር አይሉሽ ስለማውቃቸው እድሜ ልክ። እስቲ ላሳይ። ስለዚህ ያልተናገረሽ ሰውን ስትናገሪ እኔ በፖለቲካ ነው የምመጣብሽ በሌላ አይደለም። አመጣጥሽ ቲክታክ ላይ ምንድነው? ከዛ በኋላ የሆነው ምንድነው ነው። አልመጣሁብሽም። አልደረስኩብሽም። ስምሽንም አልጠራውም። ባልጠራውበት መተሽ ነው እኔን ለመናገር የፈለችው። አልገባኝም። ምንም ከአንቺ ጋር የሚያገናኘው ነገር አላልኩም። ምንም። ስለዚህ እስቲ ላሳይና ህዝቡ ይፍረድ። ያልደረሰብሽን ያልተናገረሽ ሰው ካለ ሰው ጋር አትድረሽ። ስለ ኤርትራ ጉዳይ አንቺ ተቆርቁረሽ ኢትዮጵያውያንን ልትናገር አይገባም በፍጹም። ራሷን የቻለች ሀገር ናት፣ ራሷን የሆነች ሀገር ናት። አንቺ የምታግዥበት ምንም መንገድ አለ ብዬ አላስብም። ስለዚህ እስኪ ቪዲዮን ላሳይ። እስኪ ስለዚህ ነገር ይቀርታ ብለሻል። እስከ መጨረሻው አላሳይም። የሚያምን ነገር ስለሆነ ማሳየት አልፈልግም። እንዲህ አድርገሽ ፖለቲካ አይሰራም፣ ግን አድርገሻል። ይህን ህዝብ ይቅርታ ጠይቀሻል? የኦሮሞም አለማምጣት ማምጣት ይችላለሁ አድርገሻል ወይ? ለምንድን ነው ለኤርትራ ግዘሽ እኔ መናገር የፈለግሽው? ለምን ምን ስላልኩሽ? ሰሞኑን አብረን እንዳልተጫወትን ሰሞኑን፣ ምክንያቱም በውስጥ የጅበት የሆን ይማኛል አሉሽ እና ወደ እኔ መጣሽ በክርስትና አድርጌ በጨዋ አድርጌ በደንብ መናገር የምችል ሰው ነኝ። ስለዚህ አሁንም ልንገረሽ ያለኩኝ ሰዎችን በሌላ ተደርበሽ ኢትዮጵያን ጢምብርኩሷን ሲያወጡ ለአንድ ቀን ሜኪ የሚባል የሻርክ ትራፊ ኢትዮጵያን እንደፈለገ አማራን ሲሰድብ፣ ኦሮሞን ሲሰድብ፣ ትግራዋይን ሲሰድብ እያንዳንዱን ሲሳደብ አንድ ቀን መልስ ሰጣት ቅም ለኤርትራውያኖች አንድ ቀን አማራን ሲረግጥ አንድ ቀን ለሎዛ መልሳለች ለጂጂ መልሳለች ለንቆርቲ መልሳለች ለጉቶ መልሳለች ለሁሉ መልሳለች ኤርትራውያን የፈለጉት ኢትዮጵያ ላይ ቢፈነጩ አንድ ትንፋሽ አትናገርም አማራ ላይ ቢፈነጩ አንድ ተግባባን ይሄ ነው ችግሩ ችግሩ በግልጽ ነው የምነግርሀት የዛ ነገር ችግር የለብኝ አሁንም የምናገረው ምንድነው ሰው ካልደረሰብሽ ሰው ካልነካሽ አጠገብሽ ካልመጣ እኔ ኢትዮጵያውያን አትናገሩብን በሚል ሞኒካ በመሃል አትግቢ በኢትዮጵያውያን መብታቸውን ይጣሉ እንደፈለጉ ይሁኑ። አንቺ ግን መግባት የለብሽም። ምን አገባት? የምትገባበት ምክንያት ምንድነው? ሪዝኖ ምንድነው? ሪዝኖ ኪዱ፣ አሁን ምን አረገቻት? ሞኒካን አንድ ቀን ተናግራት አታውቅም። ኪዱ አንድ ቀን ተናግራት አልወዳትም፣ አትመቸኝም፣ ምንድነች እያለ ተቀጠቀታቃለች። ላይ ምን አርጋ ታቃለች? ኪዱ መልሳላ ታቃለች፣ ለሞኒካ ለምትባል መልሳላ ታቃለች በደምብ አማርኛ የምችለው ሞኒካ አንጋዳ የምታወራው አውቃ፣ የተማረችው በአማርኛ ትምህርቷ በአማርኛ፣ ሲያመልጣት በደንብ በአማርኛ ትሄድበትና ከዛ መኮላተፍ ታመጣለች። በደንብ በአማርኛ ታውቃለች። አውቃ እየተኮላተፈች ትመስላለች። ቁማር ነው የምትጫወትባቸው። እንዲሁም ሚኪ የሚባለው ሚካኤል ነው። ሚካኤል አላውቀውም ስሙ የወረደ ኢንዶ ኤርትራውያን፣ ልታፍሩበት የሚገባ ማንነታችሁ፣ ሱ እውነት ልትሸማቅቁበት የሚገባ ምን አይነት ቤተሰብ እንዳሳደገው? የሚገባ እንደ እናንተ አይነት ሰው ነው። ያንን የሚያደርጉትን ጸጥ ይባልና ኢትዮጵያውያን ሲሆን ይከተታል የኢትዮጵያና ትሰድባለች። ይሄ ነው ችግሩ። አሁንም የምናገረው አሁንም የምናገረው ቤታየው ሳይነቁሽ ሳይነቁሽ ሰው ጋር ባትደርሺ ደስ ይለኛል። ያንን ነው ስለዚህ፣ ትሩ ከለር አንቺ የምታሳዳቸው ስፔሻሊ አማራዎች ናቸው። ጸብሽ ከአብዛኛው አማራ ልጆች ጋር አሉ ነው። እንዴት የአማራ ታጋይ እንደሚሉች ባይገባኝም አብዛኛው ጸብሽ ከአማራ ልጆች ጋር ነው። ጸብሽ በሙሉ ከአማራ ልጆች ጋር ነው። አማራነት እንደዛ አይደለም። አማራነት ያልፋል፣ ይታገሳል። ነገሮች ሲመጡ በአንድ ላይ ይሰራል፣ ነገሮችን ያመዛዝናል። አብዛኛው ጸብሽ ከአማራ ጋር ነው። ሰው ይታዘብሻል። ለሞኒካ የትግራይ ሕዝብ በሙሉ ይቃጠሉ በእሳት ማንደር ነው ያለብን እያለች የምትል ምንም ቢሆን ትግራዋይ ወንድምና እህቶቻችን ናቸው። እኔ ከዋት እንጂ ከትግራይ ጸብ የለኝም ይለኛ ኑሩኝም ወደፊት አይኖርኝም። ብልጽግና አሁን ጸበኛ ቢሆን ከብልጽግና ፓርቲ ጋር እንጂ ከኦሮሞ ሕዝብ ጋር ወይ ከአማራ ሕዝብ ጋር ከሆነ ጋር ግጭት ግጭት የለኝም። ለምንም ማስተውል ሰው ነኝ። ፊደል የቆጠርኩ ሰው ነኝ። በማንም የምነዳ አይደለሁም። እኔ የሆነ ሰው ስለደገፈኝ ብዬ ማሽቃበጥ ሰው አደለው።